አገናኝ መጀመሪያ አገናኝተዋል። አሁን ተተያያዘ ወዲያ ነው እኮ አሁን እነሱ ጋር አልገባም የሚባለው ተያይዟል። አሁን እኮ መጀመሪያ እኮ እያይዘውታል። አሁን ግን በሌላ ነው በሌላ ነው ማለት ጀመሩ፣ ግን መጀመሪያ ላይ አያይዘውታል። አሁን እንዴት እናገር እንዴት ደግሞ ሴ ሰላም ናችሁ? እግዚአብሔር ይመስገን። ይኸውልሽ አንዴ መግቢዬ ማለት ነው ዘርፌ አንዴ ምን እንደሆነ ታውቂያለሽ። አሁን ሃይማኖትን ብቻ የሚመልከት ነው፣ ሰውን ሳልከቱበት ያ ሰው ሃይማኖቱን ነክቷል። ያ ሰውን ሃይማኖቱን በነካበት መንገድ መጠየቅ መጠየቅ ግዴታ ነው። ደግሞ በአካል ሰበብ ነው፣ በአካል እንደዚህ አድርጎ ነው የሚባል ነገር በጣም ይከብዳል። ሁል ጊዜ ሰውን ማነሻ አድርጎ የሰውን ሃይማኖት መሳደብ፣ የሰውን ሃይማኖት መስፋት በጣም ከባድ ነገር ስለሆነ ነው። ዛግባባን ግን ደግሞ የሚያወሩ ሰዎች በአከላ እኮ ነው እንደዚህ ያደረገ የሚለውን ነገር ነገም ይብሳል፣ ነገም ሌላ ነገር የሚያጣል ለዛ ነው። እና በጣም ጥርታ መግ ልታወሪ ነው መሰለንች። እና ደዋነሽ ስዬ እንዴት ዋላችሁ? ሰላም ናችሁ? እንዴት አመሻችሁ? ዋላችሁ? ደህና ናችሁ?

እራሳቸው ናቸው ልጆቹን ጠልፈው በመድ ውስጥ የጣሏቸው ራሷቸው ማለት ነው። እንዴት ብለሽ ጠይቂ። ገባሽ? እኛ ይሄ ቀን ነበር እንዲፈታ የፈለግነው ቀን ነበር የፈለግ ነው እና ማታ ነበረ ግን ነገሩ አልሆነም። ፍራቻ መሰላቸው። ምን አሉ መሰለሽ? አሁን ቅድም ራሱን የቤት ራሱ ስትል ነበረ። እሱ ሲት እየተሰደበ አይደለም ወይ? እሱ እንደዚህ እየተደረገ አይደለም ነው ወይ? እኔ አንድ ሰው ለምሳሌ እኔ አንቺን ከወደድኩኝ እኔ ኦፍሴን ከወደድ ኦፍሴን የሚያስተወቅር ነገር ወይም ኦፍሴን እንትን የሚል ነገር መናገር የለብኝም፣ መስራት የለብኝም። አይደለም እንዴ? ይሄ የቢዝነስ ጉዳይ አይደለም። የቢዝነስ ጉዳይ ራሱ ቢሆን በቢዝነስ ስጣለሽ ሁለት ተስማሚያለሽ። ይሄ ግን የሃይማኖት ጉዳይ ነው። ገብቶሻል? እነሱ ራሳቸው አለማወቃቸው ነው እንጂ ይሄንን ልጅ እኮ ማስገባት ራሱ አልነበረባቸውም በዚህ ጣጣ ገብቶሻል በዚህ ነገር ውስጥ እሱን ራሱ ስም መጥቀስ ና አልነበረባቸው እነሱ ግን ምን ሲሉ ነበር እሱ እየተሰደበ ነው እሱን ትነ ብያለ ነው እሷ ራሱ ዛሬ ነው ቅድም እኔ ጋ መታ ቤት መታ ምን አለች እሱ እየተሰደበ አይደለም እኛ የምናወራው ስለ ሃይማኖት ነው እሷ የምታወራው ስለ እሱ ነው አየሽ እነሱ ናቸው ጠምጥመው እነሱ ነው የጣሉት እኛ ሀይሚን አይደለም ወክለን እያወራን ያለ ነው ወይ ብሩኬን ወክለን አይደለም ስለ ሃይማኖት ነው እዛጋ እየተከራከርን የነበረው ግን እሷ ምን አለች ስለነሱ እነሱ የሚጨነቁት ስለ እሱ ስም ነው ስለ እሱ ስም ለምን ትሰድቡት? አላችሁ። ለምን እንትን ትላላችሁ ነው እያሉ ያሉ ገባል። ስለዚህ ራሳቸው ነው ያስገቡት። ስዶቹን የትን ቦታ ነ ደግሞ የትን ቦታ ችልጅ ብትጠራ በምን ተነሳችሁ? በኤከሌ ስለዘቀዘቀች ኤከሌ ስለዘ ልጅቷ እኔ ነበርኩኝ እናት አልሰደበችም። አንድ የዘቀዘቀችው ሲጀመር የእናቷ ፎቶ የለም ልጅቷ የእናቷን ብዴን አሁን የእናቷን ፎቶ አልዘቀዘቀችም። የዘቀዘቀችው የልጅቷን ፎቶ ነው የሰላምን ፎቶ ነው የዘቀዘቀችው። ስትሰድብ የነበረው ራሷን ነው ገብቶሻል ግን እሷ እዛ አሁን ደግሞ ቅድምን የቤት መጥተው መክላ ምን አለች? እናቴን ዘቅዝቃ እናቴን ሰርባለች፣ ደግሞ ስንጠይቅ እናቷን አልነካችም የምንም ፎቶ የለም ብላለች ብለው እያሉ ነው። ገብቶሻል። ስለዚህ እራሳቸው ነው ልጆቹን ያስገቡት እንጂ እኛ ማስገባት ፈልገን አደለም። ገባሽ? ስለዚህ በእነሱ ስም ሃይማኖት እስከተዘቀዘቀ ደግሞ ይህ ነገር እነሱ ናቸው ነጻ ያውቁ። ታውቂያለሽ፣ አንቺን እያልኩ አይደለም። አሁን እኔ አሁን ቅድምም ያየሁት ነበር። ያቻለሁ አንቺ ቤቱ ማለት ነው አሁን እዚህ ጋ አንቺ እኛ ቤት የሚመጡ ነገር የሚወራ ነገር አሁን አንቺ አልሰማሻትም። ልጅቷ ምን እንዳለችው ታቂያለሽ። አሁን ቅድም እታቸው ኘ እያዳመጥኳት ነበር። አሁን እዚህ ቤት ደግሞ ችግሩ ምን እንደሆነ ያቂያለሽ። እኔ ወይም አንድ ሰው ከሌለ ዝም ብሎ ነው የሚያዳምጡት ልጆቹ ማለት ነው እንዳሪ በነ እና በሀይሚ የተነሳ ነው። ሃይማኖትን እቺ ልጅ የመቤታችን ሲል የዘቀዘቅችው ያለችው ብላ መጀመሪያ በደህና ነገር መታ እንደዛ ስታወራ ነው አየሽው፣ እንጂ እናንተን አይደለም። ማንኛውም ሰው እዚህ ጋር በእነሱ ምናምን ሌላም ያ ሰውም ሲሳደብ፣ ልጆቹም ቢሳደቡ፣ እናት አባትም ሲዘቀዘቁ እኮ አሁን እዛ ቦታ ላይ እየተናገሩ ያሉት ስለ ሃይማኖት ነው እንጂ ፎቶ ስለተዘቀዘቀ አይደለም እያወሩት ያለ። ገባሽ? ያኛውን ፎቶ እና ወይም ቁራን ወይም ደግሞ የመቤታችን ሲል መነሳት የለበትም፣ መዘቃዘቅ የለበትም። የከቻሉ ያኛውን ሰውዬ አንስቶ መገልበጥ አለበት። አሁንም እንደተረዳውት ከሆነ ያቺ ብሌናት እናት ስማ ብሌ የምትባለው ልጅ እናት ዳላይ ማንም ሰው ምን አካተተ ነው ከዛ ሰው ጋራ ግንኙነትም ሊኖራት ይችላል፣ ወይም ላይኖራት ይችላል። እዛ መሀል ላይ እሱን ደግፋ ወይም እሷን ደግፋ የምታደርገው ነገራቶች ትክክል አይደለም። በሃይማኖት መምጣት አልነበረባትም። በሃይማኖት የመጣ ነገር ደግሞ በጣም ከባድ ነው። ይሄ በጣም ከባድ ነው። እሷን ራሱ ማንኛውም ሰው ችግር ውስጥ ነው የሚከተው ለአንድ ሰው እኔ አሁን እቺ ልጅ እኮ ለሱ ወይም ለሱ አብዬ ነው። እኔ የመቤትን ሴት ማንን፣ እግዚአብሔርን ማንን፣ ከሰው ጋራ ነው የሚያወዳድረው? ቁርአንም ቢሆን ማንንም ከሰው ጋራ ሰውን ወክለሹ ለሰው ብለሹ እግዚአብሔርን መሳደብ የለበትም። እና ያንን ነገር ውስጥነሽ አሚና፣ ያንን ነገር ነው አሁንም ህዝቡ እየተናገረ ያለ ማንኛውም ሰውቢያት እሺ፣ እና እሺ ቲጂን ስባታለሁ። አሁን እኮ ፕሮፋይላችሁ ስለተቀያየረ ማንንም ልርዳ አልችልም እኔ እና ለዛ ነው እንትና ቤትም መግድ ቤትም እየተወራውም ሰምቻለሁ። ምክንያቱም እነሱ ትክክል ናቸው። ነገም ከነጎዳም ደግሞ እዚህ ጋር ማንም ሰው እንቃርንጎ መደረቅም ተቻለው ደብድቦ ከፈለገው እስር ቤት ማስገባት ያለበት ጥፋቱ የሰራ ያሰውዬ ነው። አግባባን ያን ሰውዬ ጋራ መጋጨት አለበት እንጂ ሃይማኖቱ መንካት የለበትም። ማንኛውም ሰው ማለት ነው። ሃይማኖቱን ነካ ማለት ራሱን እጁን እሳት ውስጥ ከተተ ማለት ነው። የማንኛውም የትም ሀገር ሁኚ ኢትዮጵያም ሁ ከኢትዮጵያም ውጭ ሁ አሜሪካ ካናዳም፣ ሃይማኖት ራሱ የተቃወመበት መጽሐፍ የምታነቡት ሰዎች ማለት ነው። ምክንያት አለ። ምክንያት አይደለም። መጽሐፍ የተጻፈው አለ ምክንያት አይደለም። ገባችሁ? ያንን ደግሞ ማንኛውም በድንጋይ ራሱ የሚያምን ሰው ድንጋይ ራሱ ሃይማኖት ሆኖ ከታመነበት የዛ ሰው ሃይማኖት መከበር እንዳለበት ማንኛውም መንግሥት ይፈቅዳል ማለት ነው። ማንኛውም መንግሥት የማንን ሃይማኖት መከበር አለበት? ይሄ ደግሞ ህዝቡንም የማይጋጫ የሚያባላ ነው። ሰው ምክንያታዊ አድርጎ ሃይማኖት መነካት የለበትም። አሁንም እዛ ጋር ያደረገችው ልጅቷ ልጆቹን ወክላ ሃይማኖቱን ስለነካች እሱ ራሱ እያስቀጣታል ማለት ነው። አያችው፣ ስለዛኛው ነገር አይደለም ህዝቡ ልጅቷን እየጠየቃት ያለ ስለ ፎቶ የልጆቹን ፎቶ ወይም የእናት ፎቶ ስለ ወይም የአባት ፎቶ እየጠየቀ ያለው ህዝቡ ስለ ሃይማኖቱ ብቻና ብቻ ነው። አሁንም ስለ አከሌ አከሌ ምናምን ብላችሁ ስም አትጥሩ። አሁንም ማድረግ ያለበት ልጅቷ ያንን ሃይማኖቱ ብቻ ሌላ ሰው የፈለገችው ማድረግ ትችላለች። ማንኛውም ሰው የፈለገችው ከጠቀማት የፈለገችውን ነገር ማድረግ ትችላለች። እሷን የነካ ሰው ወይም ደግሞ ያ ሰውን ወግና ሰው የምትነካው እሷን መንገድ የሚያመራ ከሆነ ወይም ደግሞ የሚጠቅማት የሆን ነገር ከዛ ላይ የሚታገኘው ነገር ካለ ምንም ችግር የለም። ያን በዛ መንገድ ይ ደግሞ ከሃይማኖቱ ላይ ወረድ ማለት አለባት። ሃይማኖቱን ብቻ ወክላችሁ እዛ ሃይማኖቱን ብቻ ወክሎ ማውራት አለበት ማንኛውም ሰው። አከሌን ስለነካች አከሌን በአከሌ ወክዬ እንደዛ የምትል ነገር እሱን አንፈልግም። አሁንም ሃይማኖት ጎን ነው። ማንኛውም ሰው እዛ ማዞር ትችላለች። ማንኛውም ሰው እዛ ማዞር ትችላለች። እንዴ አዲስ ነገር ነው እንዴ? እናት እየተዘቀዘቀችበት እኮ ነው። እናት ፊቷን ብጭጭቅ አርጋ እያመጧት እኮ ነበረ ኮ። አሁን ህዝቡ ደግሞ እሱን እየጠየቀ አይደለም። እንደኔ እንደተረዳውት ይቅርታ ጋር ህዝቡ እየጠየቀ ያለው የሃይማኖት ጉዳይ ነው። ወይም ልጅቷን የያዛችኛው ልጅቷን ወክለው አይደለም እየተጠየቀችው ያለችው ልጅቷን ለምን ዘቃሽ ዛት አይደለም። እየጠየቀ ያለው ህዝቡ ሃይማኖቱን ብቻ ሲንጋገረበት ያለው፣ ይህንን ተረዶ ከልጅቷ ጋራም ግጭት ካላት በሃይማኖት ጋራ መገናኘት የለበትም። እንዴ ያ ሰው እሷ የምትደግፈው ሰውዬም ቢሆን ሴትም ወንድም ቢሆን ያ ሰው የምትደግፈውን የእሱን ሃይማኖት እሱ ዛ ሃይማኖት ውስጥ የለም እንዴ እንዴ ኦርቶዶክስ ሃይማኖት ውስጥ የለም እንደ የምትደግፈው፣ ወ የተለይ ደጋፊ ነኝ ብለሽ የምትመጣው ያንን ሀይማኖቱን ካላከበርሽለት እሱ ምኑን ደጋፊ የሆነው? ማንኛውም ሰው ማለት ነው፣ እዛ ሃይማኖት ውስጥ የለም ደጋፊ። ትክክለኛ አእምሮ የሚሰራ ከሆነ ያ ሰውዬ ለምንድን ነው ሃይማኖት የለውም እንዴ እኮ? ኦርቶዶክስም ይሆን ሙስሊምም ይሆን ምንም ነገር ይሁን የራሱን የቻለ ማንኛውም ሰው የራሱን የቻለ ሃይማኖት አለው። እዚ ጋ ስላወራው ወይም ደግሞ ዝም ስላለው ሃይማኖቱን አያከብርም ወይም ስለተጨቃጨቀ ሃይማኖቱን ይወዳል ማለት አይደለም። የሰው ልጅ ማለት ነው የሆነ ምክንያታዊ ነገር አለው፣ የሚመልበትም ፓርት አለው። ስላወራው ሃይማኖቱን ያከብራል፣ ይሄ ሰውዬ ሃይማኖቱን ያከብራል አይደለም በተግባር የሃይማኖቱን የሚሄዱ መንገድ ላይ ምንድን ነው? ይሄ ሰው የሃይማኖቱን ያክብራል፣ ቤተሰብ ያክብራል፣ ህዝቡን ያክብራል። የምል አንቺን ካከበረ ነው ህዝቡን ማክበር የሚችለው ሌላ ሰው ሃይማኖቱን ካከበረ ነው ያ ሰውን ራሱ ማስከበር የሚችለው። አያችው ሃይማኖቱን፣ በተለይ ሃይማኖቱን ካለ ለዛ ሰው እኔ ለዛ አንድ ሰው ደጋፊ የመግዲ ደጋፊ ከሆንኩ ያንን ሰው ከወደርኩን እሱን የሚወደውን ነገር እሱም እጁ አለበት አለ ምክንያት አይደለም እኮ አለ ምክንያት አይደለም። መግድን የወደድኳት ወይም እዚህ ያ እየተዋደነኛ አለ ምክንያት አይደለም አይደለም። ያንን ደግሞ ቆስቲ አንድ ቴሌቪዥን በጣም ይቅርታ ቴሌቪዥን ነው እና መንገድ የሰውን ደጋፊ ቢሆንበት መንገድ የሰው ልጅ ያንን ሃይማኖቱ ማከበር አለበት። ያ ሰው ሰው ሃይማኖቱን ዘግዝቆበት እንዴት የዛት ሰው ደግብ ሊቶና ይህንን ያንኛውን ቤት እንደዚህ አይነት ነገር ሲወራ ልጅቷ የተናገረችው በእነሱ ምክንያት ነው። እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ማለት ሳይሆን ህዝቡ እየጠየቀ ያለው ይሄንና ይሄንን ብቻ ነው። እኔ እንደተረዳሁት ሌላ ከሆነ በጣም ይቅርታ አሁንም በጣም ይቅርታ ደጋግሜ እና ጫርሻ ያለው የምትሉ ነገር ካለ አውሮኦብስዬ ምንም እኮ ነገር የተናገርነው በቃ አንቺ እንዳልሽው ነው። ገብቶሻል። ሃይማኖት እና እነዚህን ልጆች የሚያገናኝ ነገር የለም። እነዚህንም ልጆች እሱንም እሷ የምትደግፈውንም ሰው ሌላ ነገር ውስጥ እየከተተችው ነው እንጂ እየጠቀመችው አይደለም። እኛም ያን ነው ይሄንን ነው ኦብስዬ፣ ሌላ ነገር አይደለም በቃ። መጀመሪያ እናት አለች፣ ጠዋት ስትጠይቅ፣ ማታም ስትጠይቅ እናት ስትል ነበረ እና ብዙ ሰው ሲለምናት ነበር፣ ማታ ጠዋትም ሲለምኗት ነበር። እያስወጣቻቸው ነበር ልጆቹን በቤቷ ድረስ እየሄዱ ግን ቅድም እኔ ቤቴን ከፍቼ እንደዛ ህዝብ ሲናገር ቀጥ ብላ ራሷ ናት የመጣችው። ባይዘዊ መጣች። ከዛ እናቴ ስለትብ ምናለች። ከዛ እየሰደቡ እሱን እየሰደቡት አይተሻል። ለምን ሃይማኖት ይቀድማል ወይስ እሱ? እሷ የምን ሃይማኖት ተከታይ ናት? እንዴ ደብራል በቃ እና እኛም ለዛ ነው የተናገርነው። ለማንኛውም እስቲ እንግዲህ ፍርዱን ፈጣሪ ስጣት ነው ብለው የምንም አልልም። ሌሎቻችሁ አውሩ ዜደ እንዴት ነሽ ወልካም እያየ አውሩ። ያችል በጣም ከባድ ነው። አንዳንድ ጊዜ ነገራቶች ላይ በጣም በጣም ይከብዳል። እንደዚህ አይነቱ ነገሮች አገሩንም የሚበጣ ብሎት የዚህ አይነቶች ሰዎች ናቸው። አያችሁ ሀገራችን ሰላም ያጣችሁበት መንገድ በዚህ እኔ አንድ ስለ ሃይማኖት ምናምን በጣም ማውራት አልፈልግም። ምክንያቱም ምን እንደሆነ ቀለ ሻጣት ውስጥ መንገድ የሚያስስ ሻሻው ብዙ ነገር ያደርጋል። አይሱ በዝምታ በቃ እኔ እንደመጣሁበት የመጣሁበትን መንገድ አቃለው በምን ሃይማኖት እንዳደርጉት ስለማ ብዙም ማውራት ስለማልፈልግ ነው። ግን ደግሞ አንዳንድ ነገር ስታይ በጣም ያናድድሻል። ይሻል ሰውን ምክንያታዊ አድርጎ ሃይማኖት ሲነካብሽ፣ ያምሻል፣ ያቅያለሽ፣ ያምሻል። ያንን ነው ሃይማኖት ደግሞ ከምንም በላይ ነው። እዚህ ቦታ ላይ እኛ የኖርንበት ነገ የምንሄድበት ነገ የምንገባበት ሃይማኖት ናት እንጂ እዚ ምድር ላይ በሰው አይደለም። ሰውን ወክለን የምናወራው ወይም ሙስሊም የሚሆን እኔ ሙስሊም ነኝ የግድ የኦርቶዶክስ ሃይማኖት ይዘቀዘቅ ወይም እንትን የሚል ነገር አይደለም። አንድ ነን እኛ። ልዩነቱ በላይ መንገድ ሌላ መንገድ ሊሆን እንጂ እኛ ሌላ ሰዎች ነን። እኛ እነሱ ወደ እግዚአብሔር አይደለም ወደ ሌላ ነው የሚሄዱት የሚሆን ቢሆን ኑሮ